ምስላኔ ለቤተሰቦቹ መናገር ከበደ። ምን? አዎ። ላልዬ፣ አይ ዴቭ እንደዚ አያደርግም። ማዴ፣ አድርጎታል። ላልዬ፣ ይህን ሰሞን ስሜቱ ጥሩ አይደለም። በቃ አንቺ ተረጋጊ፣ እኔ እሱን አውረዋለ። አዴ፣ ለምን እነሱ መሀል ትገቢያለሽ? እነሱ ራሳቸው አውሮታዎ ችግራቸውን ፍጡ እንጂ ዴቭ እንዳለችው እንደዚ አይነት ሀሳብ የሚኖረው ከሆነ እኔ አስቆመዋለሁ። ጓደኛዬ፣ እኔ የደረሰብኝ ነገር አንድም ነገር እንዲደርስባት አልፈልግም። እሽ ላል፣ ራስሽን ጠብቂ ወይ አብሬሽ። ወዴት ነው የምትሄዱት? ለሌ እናት የምርት ጓደኛ ሆ እነትም ደውላልኝ ነበረ። ምን አለችሽ? የሆነ የሚያስጨንቀው ነገር አለ እነግርሻለሁ እያለኝ ቆይ ቆይ እያለኝ ነው አለችኝ። ይሁን የደበቀኝ ነገር ሳይኖር አይቀርም አለች። ምንድን ነው እሱ? አይ ምንም የለምታል። እርግጠኛ ነህ? አውታል። እትዬ ቡና ላፍለው እንዴ? ሮማ እዚህ መተሻለን? አዎ ባደይ ቦታ ገብታለች። እውነት? ስለዚህ አደይ እዚህ ተመልሳ አትመጣም ማለት ነው? በጣም ጥሩ። ምንድን ነው እሱ? በጣም ጥሩ አደይ እኮ ለዚህ ቤት በጣም ጥሩ ሰራተኛ ነበረች። እሱማ ልክ ነሽ እታለም። ግን አደይ እስከ መቼ ነው እዚህ ቤቱ ሰራተኛ ሆና ምትቆዩ? የተሻለ ነገር ያስፈልጋታል። የተሻለ ነገርማ ብታገኝ እኔም ደስ ሊል ነበር። ፈጣሪ እርዳት። አሜን። ሮማን አደይ የት ነው ያለችው? ለሊ ቤት ናት። አይ ለሊ ቤት እንኳን የለችም። እንደዛ ከሆነ አባባ ጋር ነው የምትሆነው አባባ ማን ናቸው? የቅምጥል አባት ታል መጣሉሽ። ወደት ልትሄድ ነው? ገና ሁናት እንደ ገባኸው አለብ አደይ ከጊዜ በኋላ ከዴቭ እየተደበቀች መታለች። የት እንዳለች እንኳን ማሳወቅ አትፈልግም። ይህንንም ያደረገችው ከጊዜ በኋላ ሌሎቹ እንኳን አደይ ዴቭን ታዩ፣ ላንቺ አይመጥንሽም እያሉ ብዙ ሰዎች ቢመክሯትም እሷ በዛ መልኩ አንድም ቀን አስብ አታቅም። ታዲያ ዴቭ እኮ አሁን ላይ ለቤተሰቦቹ መናገር ፈርቷል። እየተጨነቀ ነው። ምክንያቱም አደ አንችን ስላፈቀረ አንቺ ደግሞ ለእኛ ቤተሰብ እንደማትመጥኝ ስለሚያቅ እሱ አሁንም ድረስ አልተናገረም ስለከበደው ተብሎ ሲነገራት አደ ነገር እውነት ነው ብላ እያሰበች መታለች። ምክንያቱ የነበረው ዴቭ እስካሁን ድረስ ለቤተሰቦቹ አልተናገረም። ስለዚህ እውነት በኔ ያፍርብኛል ወይ ብላ እያሰበች መታለች። ከዛ በኋላም ቢሆን ዴቭ ቤተሰቦቹ ጋር ሲሄድ እናትየው ቀጥተኛ ጥያቄ ጠይቀዋለች፣ ምን የደበቀኝ ነገር አለ ወይ ብላ። እሱም በዛ ሰዓት መልሱ ተመሳሳይ ነበረ። አይ ምንም ነገር የለም ነበር ያላት። ሌላው ሮሚ እዛ ቤት ውስጥ ስራ ገና ከመጀመሯ ከሩታና ከፍቅር ብዙ አይነት ነገሮች እየቀረቡባት ይገኛሉ። አደይ ከዚህ በፊት እንደሚያጋጥማት አይነት ሮሚንም እያጋጥማት ነው። ገና እረፍት ልትወስድ ቁጭ ባለችበት ሰዓት ላይ ነሩታና ሌሎቹም ስለሚቀኑ ወደ ክችኗ እንድትመለስ ሥራዋን እንዳትዘነጋና ብዙ ነገሮች እሷ ላይ ጫና እያደረሱባት ነው። ሌላው አሹ እንኳን እዛ ቤት ውስጥ ደስተኛ ነበረ። ሮሚያውን አጠገቡ ነች፣ እዛ ቤት ውስጥ ቀሙሉ እሷን ማየት ይችላል፣ አብሯትም መዋል ይችላል። በዚህ ደስተኛ ሆኖ ሳለ ግን አሁንም እየፈራው ያለው ነገር ቢኖር እንደ አደይ፣ ሩታና ሌሎቹም እየተቀየሩበት መጥተዋል። ሩታ ምንም ያህል እንኳን አሹን ብትወደውም አሁን ግን ከቤተሰቦቿ ጎን ነች። ያው ሩታ እውነቱን ብትናገርም ግን ለዴቭ አሁንም እያስጠነቀቀችው ነው፣ ከአደይ ጋ ያለውን ነገር እንዲያቆም። አባቱ የት እንዳለ እንኳን ያውቃል። በጣም ዝነኛና እየተፈራ የተከበረ ሰው ነው። ከአደይ ጋር ስትሆንና እሱ ሲሰማ ደግሞ ምን ያህል እንደሚከፋብህ ወቅ ይሄንን ሁሉ ስትነግረው ዴቭ መካድ አልፈለገም። ነገሩን የሚከራከርበትም አንድ አይነት ቃል የለውም። ያ ማለት አሁንም ቢሆን ዴቭ የአደይ ጉዳይ የት እንዳለችና የቤተሰቦቿንም ጭምር ነገር ስለሚያውቅ ስለዚህ ከመናገሩ ይልቅ ዝም ማለቱን ነው የመረጠው። ሌላው እነ ቅምጥልና እነ ዳይመንድ አገር ቤት ውስጥ ያላቸውን ላይፋቸውን እየቀጩ ነው። ወንዙን፣ ተራራውን፣ ሸንተሮሩን ሁሉ እየጎበኙ ይገኛሉ። ቅምጥል አንድ ነገር ያላስታወሰችው ግን የአባቷን ጉዳይ ነው። ሌሎቹ ዚህ እነ ባቡሬም ቢሆኑ አባቷን እንዴት በዚህ መልኩ ጥላው ትሄዳለች የሚለው ነገር አሳስቦታል አባትየውም። ከዛ ከምታፈቅረው ልጅ ጋር ያላትን ግኑኝነት አልወደደውም በጭራሽ። እሷ ሴት ነች የምትጎዳው እሷ ናት፣ እሱም የወዳት አይመስለኝም ብላ ስላትስብ፣ ይህን ሁሉ ያውቃል አደይ። እንኳን እዛ ቤት ውስጥ ተመላልሳ ስጠይቀው ሲመክራት ነበረ። እሷ ምን አይነት ሕይወት ላይ እንዳለችም ጭምር ጠይቋት፣ ያው የራሷን ሕይወት ምንም ያህል ፈተና ቢያጋጥማትም ማለፍ እንዳለባትም ጭምር ሲመክራት፣ ከእናቱ ከሷ ጋር ያለውን ነገር ምንም የሚያውቀው ነገር የለም። በስተ መጨረሻም ነበረ ታዲያ የባቡሬ እናት ወደዛ ቤት ውስጥ ሰተት ብላ ይገባችሁ። ለመልካም ዜና ይሆን ወይንስ ለጥሩ ይሄ በቀጣዩ ክፍል ላይ የምናየው ይሆናል። በነገራችን ላይ ሙሉ ክፍሉን ኮሚኒቲ ፖስት ላይ ስለመለቀላችሁ እዚህ ቻናል ላይ አክቲቭ መሆናችሁን አትርሱ። አደያውን ወደ ነዴቭ ቤት ውስጥ የመመለስ እድሏ ምንም አይነት ዜሮ ሆኗል። ምክንያቱም ሮሚ ከዛ ቤት ውስጥ አሁን ስራዋን ጀምራለች። ዴቭም ቢሆን ደስ ብሎታል። ድጋሚ አደይ ወደዚያ ቤት ውስጥ በሰራተኝነት አትገባም። ምናልባት ወደፊት ቤተሰቦቿን ሲያስተዋውቃት ያው ሰራተኛ አይደለችም ብሎ ሊያስተዋውቃት ይችላል። ሌላው ነገር ዴቭ የሚያስበው ቀድሞ ለቤተሰቦቹ ሳይናገር ምናልባት የአደይን ጉዳይ ለማስተካከል እየሞከረ ነው። ከዚህ የተሻለ ነገር እንደሚያስፈልጋት ለእናቱም ጭምር ሲነግራት ነበረ። ስለዚህ ዴቭ ምናልባት ተረጋግቶ የሚያስብ ከሆነ ለእሷ አሪፍ ሥራ ፈልጎና በአጭር ጊዜ ውስጥ ተለውጣ ለቤተሰቦቹ ማሳየት፣ ያኔ ሊቀበሉት ይችላሉ። አሁን እንደዚሁ ባለችበት ሰዓት ላይ ግን ዴቭ ለቤተሰቦቹ የሚናገር ከሆነ አንዳቸውን መምረጥ እንዳለበት ነው የሚነገረው። ቀጥታ እሷን የሚመርጥና ከእሷ ጋር የሚሆን ከሆነ ቤተሰቦቹ እንደማይፈልጉት። ሮማኔ እንግዲህ እዛ ቤት ውስጥ ካይ ከሀሹ ጋር ያላትን ግንኙነት በጥብቁ ልም ታሲስ ትችላለች። ሩታ እየተናደደች የመጣችው አሹ ሮሚዛ ቤት ውስጥ ስለገባች ነው። ስለዚህ ሩታ ከዚህ በኋላ ለአሹ ጥሩ ነገር የምታደርግ አይነት አይመስለኝም። ሩታም ወደ እነሱ እየተቀየረች ስለሆነ፣ ሌላው የከፋ ሁኔታ እየተወራበት የነበረው ዴቭ ከአደይ ጋር ሆቴል ውስጥ እንዳደረ ስትናገርበት ነበር። ይህንንም ፍቅር ሰምታለች። ፍቅር ከዚህ በኋላ የኖር የምታዳርስ ከሆነ ለዴቭና ለአደይ ጥሩ አይሆንም ማለት ነው። ከጋብቻ በፊትና ምንም ነገር ሳይኖራቸው እንዴት አንድ ሆቴል ውስጥ አደሩ? ልጄን አበላሸችው ብላ እንድታስብ ያደርጋታል። የፍቅርን እናት በዚህ ሁኔታ ላይ በጣም ከባድ ነገር የምትሰማ ይሆናል። ዴቭ አብሯት አድረዋል የሚለውን ነገር አልተከራከርም። ረኔና እሷ አብረን አላደርንም አይልም። በዚህ አጋጣሚ ደግሞ ዴቭ ብቻውን ያደረው በጣም ሰክሮ ስለነበረ አልጋው ላይ እንኳን በስርዓት እንኳን አልተኛም ነበር። ጠዋት ተነስቶ ሲያየው፣ ራሱን ሲመለከት፣ በዛ መልኩ ተኝቶ ሲያይ በጣም ደብሮታል። አታ ግን ትዝ የሚለው ነገር ቢኖር እሷ አደይ ጥላው እንደሄደች ነው። በዚህ ሁኔታ ላይ ግን ሌሎቹ እየተረዱት የነበረው አንድ ላይ እንደተኙና እንዳደሩ ነው። ፍቅር በዚህ ሁኔታ በጣም ተናዳለች፣ ብግን እያለች ነው። ዴቭን ምን አስነክተው ነው አደይ እንደዚህ በዚህ መልኩ ልትሰራው ይቻለችው? የባሰ እየተበሳጨችና አዴ ላይ ቁጡነቷን ባህሪ እያሳየች ትመጣለች። ዴቭና አደይን ለማቆራረጥ ምንም ያህል እንኳን ነገር ቢፈጅ ለማረግ ዝግጁ ናቸው። ሩታም ተጨምራለች። በፊት እንኳን ገለልተኛ ሰው ነበረች፣ ሁለቱ አንድ ላይ ቢሆኑም ባይሆኑም ችግር የለባትም። አሁን ላይ ግን እየታወቃት የመጣችው ሩታ ናት። እንደውም ይባስ እየመከረችውም ጭምር ያለችው ሩታ ብቻ ነች፣ ከአደይ ጋ ያለውን ነገር እንዲያቆም። በነገራችን ላይ የአደይ አባትና እናት አገር ቤትም ቢሆኑ ሁለቱ በጣም የተከበሩና የተፈሩ ሰዎች ናቸው። አሹ ሲናገር እንደሰማችሁት ከሆነ እንደውም እኔም ፈራው። የአደይ አባት እምቢ ሊል ይችላል። የዴቭን ሁኔታ በዚህ መልኩ ካየውም ላይቀበለው ይችላል። መፍራት ያለባችሁ በአደይ ቤት ሰዎች ያሉትን ሰዎች እምቢ እንዳይሉ ነው ብሎ ሲናገር ነበር። ብዙዎቻችሁ በዚህ ፈገግና ደስተኛ እንደነበራችሁ ከልብ እርግጠኛ ነኝ። በሌላ በኩል ሙሉ ክፍሉ እንደተለቀቀ ለእናንተ ኮሚኒቲ ፖስት ላይ ስለመለቅላችሁ እዚህ ቻናል ላይ ሰብስክራይብ አድርጋችሁ እንድትጠብቁ ነው። በዚሁ አጋጣሚ የግል ስራ ይላስተዋውቃችሁና እዚሁ አዲስ አበባ ውስጥ ቁጭ ብዬ ለእናንተ ዴሊቨሪ ስራ ስን እንደምሰራም ልንገራችሁ። ማንኛውንም የኤሌክትሮኒክስ እቃዎች እያዘዛችሁኝ ለቤተሰቦቻችሁ አደርስላችኋለሁ። በዚሁ አጋጣሚ ሙሉ አጠር ያለች ቪዲዮ ለእናንተ የሚያብራራ ከዚህ በመቀጠል አሳያችኋለሁኝ። እዚህ አጠገበ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው። እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕና በኢሞ ማውራት ትችላላችሁ። እንደምታያቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁኝ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረሱ ነው። ከአዲስ አበባ ውጭ ለሚገኙ ሰዎች ግን ሁለትና ሶስት ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዚያውም ደግሞ አንዳንዶቹ ለእምነት ብለው አንድ የትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም እቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት እቃ ካለና እንዳደርስላችሁ መልዕክት ሊሆን ይችላል። ማንኛውንም እቃ የቤት ዕቃ ሊሆን ይችላል ልብሶች፣ እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባታቸውን የመፈለገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት። የልጄ ልደት እየደረሰ ስለሆነ እንደ ስጦታት ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሐር አካባቢ ናቸው እና እዛ ታደርስልኛለህ። እደውዬ እነግርሃለሁ ሁሉንም። አሁን ገባኝ እና ዋይፋ ስንት ብር ነው? እና የዋይፋ ዋጎ ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ ነው? ደግሞ ማለት ምን ነው? ቆይታን ደግሞ ከሁሉ ሰላም አራች ችግር የለውም። ቀሪም ያኔ በሰላሳ ሁሉንም አስገባዋለሁ። ያንተንም፣ የእንትም፣ የሳኑ የሁሉንም ባንዴ አስገባዋለች። ችግር የለውም። ያኔ አንተ ምሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ ብዙ አይነት ነገር አለው ግን ይህንን ነገር ያደረግኩልክ እንትን ያልኩት

ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከእኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንም ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ አገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቅያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው ሶስትና አራት ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከእኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትሳፕና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር፣ በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።